ያለው እንደምታቃጠለኝ እርግጠኛ ስለሆነች ነው እንደዚህ ስል። አመነሽ። እኔ ክርክር አልችልም። ባይዘው ደስ ይላል። ባልና ሚስት ሆናችሁ አስቡ። ዛሬ እኔ ተወልጄ ነገ ሃይሚ ስትወለድ ምናምን አስቡ። አዎ ዛሬ በተደገሰው ድግስ ነገ ሲከበር ተወለዳችሁልኝ። የኔ ውዶች፣ የኔ ምርቶች እኔ ላይ ስላላችሁ በጣም እድለኛ ነኝ፣ ደስተኛ ነኝ በጣም በብዙ ነገር ታግዙኝ ያላችሁ እና ማስተላልፍላችሁ መልእክት ለልጅ ለልጃችሁ የሚጠርፍ አይ፣ በቃ አሁን ትንሽ አሳኳችሁ። ሰላም ሰላም፣ ውድና የተከበራችሁ የእኛ ቤተሰቦች የእኔም የሀይሚ የሁላችንም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛለን፣ ፈጣሪ ይመስገን ደህና ነው፣ የጽቡቅ እኔ በጣም ደህና ነኝ። አንተ እንዴት ነህ? እኔ ያለውላ ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? አምሮባትና እኔ የመጣችው ጸጉሯን ተሰርታ ፏ ምናምን ብላ ፏፈሽ ብላ የኔ ናት። አምሮብሻልሽ። አመሰግናለሁ። ብዙም አይሙቅሽ ደስ አይበልሽ። እንደዚህ አምሮብሻል ካልክ በኋላ ቅስሜ ና ትስበረው። በቃ ቅስም ይሰብራል። ቤተሰብ አይሙቅሽ ማለት በቃ አንዳንዴ ላለመሸነፍ የምትናገራቸው ንግግሮች እኔ ሞራሌን እየሰበሩት ነው። እኛ ባለሞራል በቃ እዚህ አሁን ዛሬ ይመጣ ነው ኖርማል ነገር በሰላም ነው ይመጣ ነው፣ ደስ በሚል ነገር አዎ። በጣም ሁለት ሰው ተወልዶልናል፣ ሁለት ሰው ዱብ ብሏል። ወደ አይ ቲንክ በአንድ ቀን ልዩነት ነው። ሁለቱም ልደት ዛሬ፣ አንዱ ይወለድ ነገ፣ አንዷ ታድለው። ግን ታድለው፣ ደስ ይላል። ባልና ሚስት ሆናችሁ አስቡ፣ ዛሬ እኔ ተወልጄ ነገ ሀይሚ ስትወለድ ምናምን አስቡ። አዎ ዛሬ በተደገሰው ድግስ ነገ ሲከበር አንድ ላይ ነው እንጂ አንድ ላይ አንድ ሰው አንዱን ቀን ያሳልፋል፣ ነገ የሚያልፈና በሶስተኛው ቀን ትደግሽዋለሽ ወይ ለነገም ይቻላል። ዛሬ መብላት ምን ችግር አለው? ዛሬ ኬክ መቅረስ ምን ችግር የለውም። ለማንኛውም ቤተሰቦች ሀፒ በርዴ ልንል የመጣ ነው ወንድሜ፣ ሀብን አብታቁታላችሁ ና ወንድሜ፣ ዛሬ ልደቱ ነው፣ ነገ ደግሞ የናኒ የሚስቱ ልደት ነው እና መልካም ምኞታችንን ለመግለጽ ነው የመጣ ነው። እንኳን ተወለዳችሁልን የእኛ ውድ ቤተሰቦች፣ እናንተም ወንድሜም ሚስቱ ማማቴ ቴም እንኳን ተወለዳችሁልኝ የኔ ውዶች፣ የኔ ምርጦች። እኔ እኔ ወጥ ላይ ስላላችሁ በጣም እድለኛ ነኝ፣ ደስተኛ ነኝ። በጣም በብዙ ነገር ታግዙኛላችሁና እንኳን ተወለዳችሁልኝ ለማለት ነው የመጣሁት። የኛም ቤተሰቦች በኮሜንት አግዟቸው ሃፒ በርዝዴ ያላችሁ በዛውም ጊፍት እንዲሆናቸው ለልደት ያው የተለመደ ነገር ጊፍት አይደለ? አዎ፣ ጊፍት እንዲሆናቸው ሰብስክራይብ አድርጓቸው አድርጓቸው። ቀርቧል ለመቶ ሺ አይ ቲንክ አስራ ምናምን ወይ ሀያ ሺ አስራ ምናምን ሺ ነው የቀረውና አስገቧቸው። ሁለቱን ምርጥ ካፕሎች ከዚህ በኋላ ረጅም እድሜ እንደምትኖሩ እርግጠኛ ነን አይደለ? አዎ። ብዙ አመታት አንድ ላይ ፍራንክስ ትደራረጉ እንደኔ አሁን ከኔና ካብ ታላቅ መስሎኝ ተቃጥዬ ነው ግን? እንዴ ተቃጥዬ ነው እንዴ አልክ? እንደዚህ ተቃጥዬ ነው፣ እንደዚህ ተቃጥዬ ነው። ፀጉር የነደደ ምን ሆነ ይሄ? የነደደው ለማን? አትነካኪ ነው። ወንድሜ ጋር ነው አይደል? ይሄ ቪዲዮ መልካም ምኞት ነው መግለጽ ያለብሽ። መልካምኞት ነው እየገለጽኩ ያለው። አሁን እንዲህ ነው ያልኩት። አይሚያል ያልኩት ያው ነው። ምን ያለበት ምን የሚባለው እንደምታቃጠለኝ እርግጠኛ ስለሆነች ነው እንደዚህ ስል። አመነሽ እኔ ክርክር አልችልም። ጸጥ በቃ ማለት እንዴት እንደምናገር አላቅም ግን እናንተ ምርጥ ውዶች ምርጥ ካፕሎች የአራት አመት አይ ቲንክ እንደዛ መሰለኝ የአራት አመት ካፕሎች ማትጋቡ ለምንድን ነው የማትጋቡ አዎ በቃ ተጋቡ አንጀታችንን ፈላችሁት የለበትም ግን አይ ሲሪየስ እውነት በቅርቡ ተጋብታችሁ እና እንደምትውሉም ተስፋ አረጋለሁ። ጓዳጅ ቆይ አልጨበስኩም አንዴ። እና እንኳን ተወለዳችሁ እና ወልዳችሁ። የዛሬ አመት ደግሞ የእናንተ ልደት በተከታታይ ሳይሆን ልጆቻችሁ ልደት በተከታታይ እናንተም ባስማት ውለዱ። አመጣጥናችሁ ዛሬ ነገ ምናምን ያረጋችሁ ውለዱ ክበዱልን። አዎ እንጂ እንደዚህ አሁን ቀጣይ እኔ የእናንተ ልደት ላክብር አይደለም የምመጣው፣ ምክንያቱም እናንተ አሁን አረጃቸው የልጆቻቸው ነገ። ወይኔ ቀጣይ ከተባለ እኮ ነገ ነው። ብቻ ቤተሰብ እናንተ ሀፒ በርዝዴ እያላችሁ ኮሜንት ላይ የልደታቸው ቀን ስለሆነ ደስ የሚል ነገር ነው። አሁን ልደትሽ ደርሶ ሀፒ በርዝዴ ካልተባልሻ አትናደጅ? እናደዳለሁ ነገር እናዳሉ አሁን እናንም ይናደዱ አይናደዱ አላውቅም፣ ግን ይናደዳሉ። ሃፒ በርዝዴ ብለናል። መልካም ልደት ይሁንላችሁ የኛን ቤተሰቦች ያው በኮሜንትም ሃፒ በርዝዴ እያላችሁ ደስ እንዲላችሁ አድርጉ። ጊፍት ደግሞ በሰብስክራይብ ስጧቸው። መቶ ሺህ አይ ቲንክ በዚህ ከገቡ አሪፍ ነው። ግን ምንድነው ተመካክሮ ነው እንደወለዷቸው ሙሽንም ወዳንም እንጠይቃለን እኮ እንጠይቃቸዋለን። ብቻ መልካም ልደት በጣም በጣም በጣም ነው የምንወዳችሁ። ረጅም ጤና እና እድሜን ተመኘን። የፍቅር የደስታ ምናምን አመት ይሆንላችሁ። በጣም እንደምትዋደዱ አውቃለሁ እና ያፍቅራችሁ ረጅም ይሁን አሜን አሜን። አይትፋባችሁ፣ ይዝለቅላችሁ። እንወዳችኋለን። መልካም ልደት መልካም ልደት። ባይ። እሷ ደርቃለች ይዛ። አይ አይ፣ እንዴ ለምን አልደረቀም? እሺ፣ መልካም ልደት፣ እንኳን ተወለዳችሁ። በቃ የዛሬ አመት የዛሬ አመት እንገናኝ። ባይ። በልጅም በእናንተ ናኒም ሀዘን በጣም ነው የምንወዳችሁ። ሰላም ሰላም፣ ውድ ውድ ፋሚሊዎቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ በአዲስ ነገር ተከስተናል። ያው ልደቱ የኔም ቢሆን ግን የናኑን ናኑን ነው በደንብ አስመልክተን ልናከብር ያሰብነው እና ዛሬ እስቲ ዝም ብሎ በትንሹም ቢሆን ያው ጾም ስለሆነ ብዙ ነገር የለም። የጾም ኬክ አለ፣ ሌላ የተወሰኑ ነገሮች አሉ እነሱን አዘገጃጅተን ትንሽዬ ሰርፕራይዝ ለማድረግ ከወንድሞቼ ጋር ተሰብስበናል ማለት ነው። እስቲ ያላችሁን አስተያየት እነ ናታን የጠፉ ልጆች አሉ፣ ምን ታቦ ስንታቁታላችሁ ሚላስታር አሉ እና እስቲ የተሰማችሁን ሰላም ሰላም፣ እንዴት ናችሁ? የሀብ ቤተሰቦች እኛ ያለን ፈጣሪ ይመስገን። ሰሞኑን ትንሽ ጠፍቼ ነበር እኔም ያው የቤተሰብ ጉዳይ ነው ያጠፋኝ። እንግዲህ እመጣለሁ፣ በሰፊው እመጣለሁ። ዛሬ ግን የመጣ ነው እንግዲህ ለልደት ፕሮግራም ነው ለሀብ ና ለናን የልደት ፕሮግራም ነው። እዚህ ፕሮግራም ላይ በመገኘቴ በጣም ነው ደስ ያለኝ። መልካም ልደት ሆነ ንዬም ስመጣ መልካም ልደት እላታለው። አብዬ መልካም ልደት፣ እንኳን ተወለድክልን። ይህን የመሰለ ወንድም አግኝተናል፣ ደስ ብሎናል ማለት ነው። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ዛሬ የተገኘንበት ምክንያት ያው ወንድሜም ነግሯችኋል። ዛሬ በጣም ደስ የሚል ዝግጅት አዘጋጅተናል። ሁለት ጥንዶች በጣም የሚያማምሩ ምን ብዬ ልጥራቸው? ቀይ ላውራ፣ አንዴ ላውራ ላውራ፣ ችግር የለውም በጣም የሚያማምሩ ሁለት አበቦች የሚመስሉት እና በጣም ነው የምታምሩት። በጣም በዚህ አጋጣሚ በጣም ነው የምናከብራችሁ በጣም ነው የምንወዳችሁ። ወንድሜ እህቴ እንኳን ተወለዳችሁ ነው የሚባለው። በጣም ውዳችኋለሁ። እሺ ሰላም ሰላም፣ የሀብቲው ቤተሰቦች ዛሬ ደስ በሚል ነገር ነው የመጣ ነው። ሀብ እኔ ሁሉ ልላችሁ ስላላችሁት እኔ ሳሳጥረው እንኳን ተወለድክ እሷም እዋአንተ እንኳን ተወለድ። እሷ የቤት ናተዋል። አንተ እንኳን ተወለድ ሳይሆን በጣም እያቃጠለችኝ ነው ቤተሰብ፣ ከቪዲዮም ተረዳታችኋል። በጣም እያናደደችኝ ነው ቤት ላይ ያለው ነገር እና እንኳን ተወለዳችሁ ሁለታችሁ፣ ሀፒ በርዝዴ እንኳን ደስ አላችሁ። ሁሌ ሁሉ ጾም ላይ ጾም ላይ ሆነ ሁሉ ነገር ጾም ላይ ሆነ እና ሁሉ ነገር ጾም ላይ ሆነ። ባለፈውም እዚህ ስናከብር ጾም ላይ አሁንም ጾም ላይ ጾም እየጠበቃችሁ ነው። በጣም እንትን እያላችሁ አለ አይደለ? እኔ በጾም ላይ ተወለድኩ ምን እናድርግ ነው። አይ ጾም እኮ አሪፍ ነው። ጾም በጣም ከፈጣሪያችን ጋር የምንገናኝበት ነገር እንኳንም ሆነ ነው መባል ያለበት። እና ፋሚሊያስ እንግዲህ ውድ ወንድሞቼ ለእኛ ምርጥ ምኞታቸውን ተመኝተዋል። እንኳን ተወለዳችሁልን ብለውናል። እንግዲህ ምንም ማድረግ አንችልም። ናኒ ጋና እና ሚጣ ጋ ስምረት ጋ ነው የደወልኩት፣ ይዘሻት ፎቶ እንነሳለን ያልኩት። ይሄ መዘጋጀቱ ምንም የሚያውቁት ነገር የለም። ያው ፎቶ ሚጣ ታውቃለች፣ ናኒ ግን አጣቅም ይሄ እንደተዘጋጀ እና እስቲ ሲመጡ ያለውን ነገር እናሳያችኋለን። መልካም ምኞታችሁ ለተመኛችሁልኝ ለወንድሜ ለቡራ፣ እና ለሀይሚ ለህቴ፣ ለትንሿቴ በጣም ነው ማመሰግናችሁ። በጣም ነው መወዳችሁ። እናንተም እንደኛ ልደታችሁን ስታከብሩ አርጅታችሁ እንደማይ እርግጠኛ ነኝ። በጣም ነው መወዳችሁ፣ አመሰግናለሁ። እንግዲህ እስኪመጡ ድረስ እኛ ያለውን ነገር እዚህ ሆነን እየበላን እንጠብቃቸው ወይስ ሲመጡ እንብላ? አረ ሲመጡ ሲመጡ እንበላለን። ያው ሲመጡ እንቆርሳለን። ያው የኔን ልደት ተውት፣ እንኳን ተወለድክ ተብያለሁ። ግን ያው እኔ ያሰብኩት ናኒን ሰርፕራይዝ ለማድረግ ስለሆነ የኔው ችግር የለውም ብቻ አመሰግናለሁ። መልካም ምኞታችሁን ለተመኛችሁልን በጣም ነው ማመሰግነው። በጣም ነው መወዳችሁ። እስከዛው እንግዲህ መልካም ቆዩን። የምትሉት ነገር አለ? ምትመኙልን ሌላው ያው ብዙ ብዙ ብንል ደስ ይለናል። ግን ሁሉ ነገር ተስተካክሏል፣ ተዘጋጅቷል። ሀብዬ በጣም መወደው ወንድሜ ነው እና ደስ የሚሉ ጥንዶች ናቸው፣ የሚያስቀኑ ብዙ ትምህርት የሚሆኑን እንግዲህ ለኛም እንደዚህ አይነት ጥንድ እንደዚህ አይነት ፍቅር ይስጠን። አረ ይባል ያው ቤተሰቡ የምታዩት እንደዚህ አይነት ደስ የሚል ፍቅር ይስጣችሁ። ትልቅ ነገር ነው፣ ያው ፈጣሪ የሚደሰትበት ነገር ነው። ቤተሰብ ደስተኛ ቤተሰብ መመስረት ደስ የሚል ነገር ነው እና እኛም ለዚህ ክብር ያብቃን። ዛሬ ደግሞ ደስ በሚል ሁኔታ ነው ያው ፈጣሪ ቀን ጨምሮላችሁ ይህን ቀን አይተናል እና በዚህ ቀን እኛም በመኖራችን ያው ፈጣሪን በመመስገናችን በጣም ደስ ብሎናል። አብዬ እንኳን እንኳን ተወለዳችሁልን ቤተሰቦቻችሁም እናንተን የመሳሰሉ ልጆች ስለሰጡን በጣም በጣም ደስ ብሎናል። በጣም እናመሰግናለን ለቤተሰቦቻችሁ። ይህን ያልካልኩ ይበቃ የጀማሪያችሁ ነው። ትዳር ላይ ደግሞ ያው የአብርሃምና የሳራ ያርግላችሁ። ሌላ ምንም የምለው ነገር የለም። ሁለታችሁ በጣም ነው የምታምሩት። ከዚህ በላይ ምንም ነገር የለም። እኔ ጓጓት በቃ አላረጥ ሰርጋችሁ ማየት ነው በዚህ አጋጣሚ ስጨፍር የሰርጉ ሰዓት ስጨፍር ሳስነካው ስሰፍርው ስሰፍን በቃ እና በቃ የአብርሃምና የሳራ ያርግላችሁ ነው ምለው። በጣም ነው ወዳችሁ፣ በጣም በጣም እንደ ወንድሜ ነው ቤተሰብ እንደ ወንድሜ ነው እና ሁለታችሁም ዛሬ እንኳን ደስ አላችሁ። ለሁሉም ነገር ለዚህ ስላበቃችሁ እና በየአመቱ ደግሞ እንድናከብር ያብቃል። ሁሌ ተዘጋጀች ነገር እኛ ምን ብላና ደስ ይላል። በቃ እስኪመጡ እንግዲህ ከኛ ጋር አብራችሁን ሁኑ። እናመሰግናለን። እንጠብቃቸው ቁጭ ብለን ሁሉ ነገር ተዘጋጅቷል። እንግዲህ እስቲ ቁጭ ዛሬ ልደቴ ነው ትናንት አልፌ በመጣሁት በእያንዳንዱ የህይወት ደረጃዎቼ ላይ እጅግ ብዙ ስህተቶችን ሰርቼ አውቃለሁ። በህይወት ጉዞዬ ላይ ደጋግሜ ወድቄም ነበር። ጥቂት የሚባሉ መልካም ነገሮችን ለመስራት ሞክሬ ነበር። ከሁሉ ከሁሉ ግን ስህተቶቼን አብዝቼ ወዳቸዋለሁ። እንኳንም ወደቅኩ፣ እንኳንም ተሰበርኩ፣ እንኳንም ተሳሳትኩ። ባልሳሳት ኖሮ በየት በኩል እማር ነበር? እንዴት እጠነክር ነበር? እንዴትስ እንደ ወርቅ በእሳት ውስጥ ተፈትኜ ማለፍን ማር ነበር። ስለዚህ ስህተቶቼን አብዝቼ ወዳቸዋለሁ። አብዝቼ አመ ምን ይመስልሻል? ምን ይመስልሻል? ሰርግ ይመስልሻል? እንኳን ተወለድሽልኝ የእኔ በቼን። እንኳን ተወለድኩ፣ እንኳን ተወላለድን ሁለታችን። ምንድን ነው ተጨናነቅል ጀምሩ እኔ ካንተጋ ምንም ብዙም አልተደመምሽም ብዙም አልተደመምሽም። ተደማምሽም፣ ደነገጥኩ። ማር እንኳን ተወለድሽ። ያው እነዚህ ወንድሞቼ አብሬ ሆኜ ከሚጣጋ በመተባበር ነው ይሄንን ነገር ያዘጋጀ ነው። እንኳን ተወለድሽ በትንሹ ማለት ነው። ምን ተሰማሽ? ምን ተሰማሽ? ነው የተሰማሽ ነው የተሰማኝ ነገር ያው በጣም ደስታ ነው ተሰማኝ። በጣም ተደሰትሽው? አዎ። እሺ እኔ ለልደት ሁቱን ተነስቼ ለማሳለፍ ኬክ ለመቁረስ ስለበቃ በጣም ደስ እኔ ራሱ እኮ በአጋጣሚ ያው ልደት አክብሬ አላቅም። በዚያው አጋጣሚ ላክብር ኬክ ልቆርሱ ኬክ ልቆርስ እስከ ዛሬ ሌላ ነገር ነበርም። በጣም ውድ የወደፊት ሚስቴ እንኳን ተወለድሽልኝ። በጣም ነው መወድሽ በጣም ነው ማከብርሽ። እንግዲህ አብረን የምንኖርበት ቀን ሩቅ አይደለም እና እንኳን ተወለድሽልኝ። ለማንኛውም እሺ ቡቡ፣ እንኳን እንኳን ተወለድክ አንተም። ያው ዘለታችን እኩል ነው ይቀርማል። እኩል አይደለም ዛሬ ነገ በቀጣይ ሰርፕራይዝ አይ ዋናው የአንቺን ልደት ነው እኔ ፎከስ ያደረኩት። ያው የኔም አንድ ላይ ያለበት ግን ምንም ማድረግ አልችልም። ያው የእሱን ደግሞ ሰርፕራይዝ ለማድረግ ያብቀኝ እና እኔ ቀድሜ ልሚኑ ኬክ ምቆርሰ የነበረ ዛሬ አብረን ቆርሰናለሁ። እና በጣም አመሰግናለሁ ሁላችሁንም። እንደዚህ አላሰብኩትም ነበር። እግዚአብሔር ያክብርልኝ። እነ ናታን አልጠፉም ምንድን ነው ናታን ሁሉም ነው የጠፉብኝ እኔ ሲጀመር ጠፍቼ እየከረምኩ ስለምመጣ ኧረ ናታን ሙሉ ለሙሉ ጠፍቷል ከእኔ ጋር ከአንተ ጋር አልተገናኘንም ብዙ ጊዜ ናታን ደሞ ይሄን ነገር ያስረዳናል አይደል ታስረዳናለህ በኋላ ያስረዳል እና ምን እነግራችሁ ይሆናል እና በጣም ደስ ብሎኛል አመሰግናለሁ ሁላችሁ እግዚአብሔር ያክብርልኝ እሺ ለውዷ ለትንሿ አለም

እንኳን ለዚች ቀን አደረሰሽ። እንኳን ተወለድ ኮስተራለ ተቀየረ አይ ቅድም ያሳነሽ ብዬ እኮ ነው ያው ብዙም አያስቀናም። ተጋጋ እና ናን ይ ምታስቡ በሙሉ ሚሳካልሽ ዘመን ይሁንልሽ። ይሄንን አመት ምፈልጊበት ሚሳካልሽ አመት ይሁንልሽ። አንተ ምትፈልግበት ምትፈልገውን እና የምትመኘውን ነገር ምታገኝበት አመት ይሁንልሽ። አሜን አሜን። ይሁንልሽ ምን ይሁን

ያሳ አንድ አንድ ላይ ከበር ካላችሁ ይገዛል፣ ቤተሰብ አገዛው። አውቃ ነው አገዛ። ሀብ ያው እንኳን ተወለድክ ብያለሁ፣ እናንዬም እንኳን ተወለድክ በጣም ነው ደስ ያለኝ። እኛ በግል ነዋ ኬክ ምን ቆርሰው ለልደታችን፣ እናንተ ደግሞ አንድ ላይ ሆኖ ደስ ይላል። እና ግን አልገባኝ ነገር መገጣጠሙ ነው እና ገጥሟል ተቀእኛም እንደዚህ ዓይነት ነገር ይስጠን እና በጣም ደስ ብሎኛል እናንዬ እንኳን ተወለዳችሁልን እናንተን የመሰለ ሰው ስላወቅኩኝ በጣም በጣም ደስተኛ ነኝ ሚላዬ ሚላዬ እስኪ የምትያት ነገር አለ የእኔ ውድ ምን ብዬ ልንገራችሁ በጣም ነው የምውዳችሁ ሁለታችሁንም በቃ ቃላት የለኝም ለእናንተ ይሄ ቀን ደግሞ ይገልጻችኋል ይሁን ደስ ይላል እና እኔ ከእናንተ የምፈልገው ነገር ወልዳችሁ ሎግ ማድረግ እያበቃችሁ ፈጣሪ ፈጣሪን እለምናለሁኝ። በጣም ነው የምወዳችሁ በጣም አከብራችሁ አለሁኝ። ሺህ ዓመት ኑሩልኝ። ይመቻችሁ፣ እስከ ዝግ ይመቻችሁ። ታምራላችሁላ። በጣም ነው የምታምሩት። የምሬ ነው። በጣም ነው የምታስቀኑት። ሁሉም ሰው የሚወዳችሁ ናችሁ እና በቃ ሁሌ በደስታና በፍቅር ከእግዚአብሔር ጋር ያኑራችሁ። በጣም ወዳችኋለሁ። እንግዲህ ፋሚሊዎች እንደምታዩት ጓደኞቻችን፣ ወንድሞቼ፣ እህቴ ለኛ ምርጥ ምኞታቸውን ተመኝተዋል። እነሱም እንግዲህ በሚያከብሩበት ሰዓት እኛ ምርጥ ምኞታችን እንድንመኝላቸው ያብቃን። ዘመናቸውን እንግዲህ እግዚአብሔር ይባርክላቸዋል። አሜን። ስለዚህ አሁን ወደ ኬክ ቆረሳችን እንሄዳለን። እስቲ ናኑካ

አስር ዓመት በቃ፣ አሁን ወደ ኬካችን እንብላ። ሴቶቹ አስተናግዱ። እኛ እንግዲህ ቁጭ ብለናል። እኛ እንበላለን፣ እኛ እንበላለን። ሴቶች አስተናግዱን፣ ይህ እድል ስለተሰጣችሁ